እርግ ባክስቴን ገድልሻት ያለችው አንትም ምንድነው አስር ጊዜ አዌን ስራ የምታስፈቻቸው ቆይ ስልኳን ብትከፍተው ምን ትሆናለች ምን ችግር አለበት ብታይ ብታም አፍክሮ ሊያብድ ነው ጠላታቸው ድፍት ይበል ለምን የሆነ ነገር አንስተሽ አናቴን ብለሽ አትደፊላት አሁን መኝታ ክፍሉን ለቀሽ የምትወጪ ደስ ይለኛል ነይ እስኪ ያሉኝና ሀና ማናት ሲሉኝ ልጆት ናት አልኳቸው የዚህ ቤት ቻናል ተከታታዮች እንግዲህ ኖላዊት ድራማ ይዘን መጥተናል። እሱን አብረን እየተነተን እንቆያለን። ከዛ በፊት ግን እዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር፣ ኮመንት እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ወደ ቪዲዮ እንቆያለን ማለት ነው። መልካም ቆይታ። እኔ በፍጹም ሄን አላምንም። እማዬ ቀና በይ እንጂ እማዬ ቀና ብለሽኝ ብለሽ እንዴት ብዬ አይነሽልየው እያሉ እየተላቀሱ ነው ማለት ነው። እንግዲህ ማስተዋወስ ሰርዝ እና ካልተጠላሽ ለምን ምትቀውጠ ዝቅ ብለሽ መታወሪ አሁሪ ቀጥ ብለሽ እናቴ፣ ለምንድን ነው እንደዚህ አይገባም ነው እንደሱ አትበይ ማየ፣ እንደሱ አትበይ አንቺ እኮ የማየ የእናቶች ምሳሌ ነሽ። እንደዛ አትበይ። የእናት አንጀት የለኝም ይሄ ቀን ይመጣል ያቺ ጊዜ እኔችን ቀን ትመጣለች ብዬ ጠብቂያለሁ። ማየ እኔ ይህን ያህል አለብሽ ይህን ልጅ ብላ ታለቅሳለች። በፍጹም አንቺ እኔን ነገር አላደረግሽም። እባክሽን እባክሽን አትብጅ። የውስጥ የጨዋት የጉበቃኛን ጠጽሶኛል። እባክሽን እማ ፍጹም ማየ ይህን ነገር አላደርግሽም። እኔ ምንም ለተው ነገር የለኝም ማሴትዬ እኔ የቆንፈሬ ነኝ፣ አና ያንቺን ምንም አላደርግ። ከዚህ በላይ ምን ላደርግ ሴትዬ? ሲያምኑ እኔ ግን ላምነሽ አልቻልኩ ብላ። አንቺ እኮ እኔ ሳታወቂ ቀርተሽ አይደለም። እኔ ነኝ እኔ ነኝ ሁላ ነገር ያደረኩት? አንቺ ምን አደረግሽ? ይሄ ልጅ ልጅ ያለሽ አይደለሁም አልኩሽ። አንቺ እየፈለግሽ እኔ ዋሻዎሽ እኔ እናት መሆንብቆ ስላልሆንኩ ነው እንደዚ ያደረግሽው። እንደሱ አይባልም አባዬ፣ እናንተ ጋር ስለምት አንቺ እኮ እናቴ ነሽ። ተይ እባክሽን ተይ እባክሽን። ወይኔ የሚላት ወይኔ የሚላት ብላ ታለቅሳለች ማለት ነው። ቆይ እንዴት ግን እማዬ ልጅ ድምፅ አለች ስላለችሽ ነው ሁሉንም ነገር አስታውሻለሁ።

ድንብ ላል ስለነገረችሽ ነው። ከመታመቤት ሁሉን ነገር አውቄ ነበረ። ከአባትሽ ፎቶ ሰጠኝ፣ ሁሉንም ነገር አውቄ ነበረ። አሴትዬ፣ ወይኔ አምላኬ፣ እኔ እማየን የምንምያ መንኳ አይደለም። ግራ ገባይ። እማየ፣ አስራ ስድስት አመት ውስጥ ይህን ሁላ ተንከራታትሽ። ከአንቺ ይልቅ እርግብን አመንኳት። እኔ በጣም እኔ ይሄን ማመን አልችልም። እቅፍ አደረጋታለች ማለት በጣም እየተላቀሱ ነው። እየተላቀሱ ነው እንዳለ ሙሉ ሙሉን አስታውሳለች ማለት ነው። ደስ የሚለውን እና ደስ የሚለው ነገር እንግዲህ ሀና ልጅዋን መሆኗን አስታውሳለች። ደስ የሚል እና በጣም ቆንጆ ነገር ነው። በነገር ላይ በጣም ደስ የሚል ነገር ነው የእውነት። እየተላቀሱ ነው እንግዲህ ምንም ማድረግ አይቻልም። እኔ እውነት ለመናገር በጣም ደስ ብሎኛል። ይህን ነገር ይሄን ነበር ስጠብቅ የነበረው። በነገሬ ላይ ከዚህ ድራማ ብዙ ነገሮችን እንማራለን። እንግዲህ በመሃል ለዚህ ቻናል አዲስ ከሆናቸው ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ሰፖርት እያደረጋቸው አብረን እንቆያለን ማለት ነው። እንግዲህ እየተላቀሱ ነው ማለት ነው። በጣም ከመጠን በላይ እየተላቀሱ ነው እንግዲህ እግዚአብሔር አምላክ አንዳንዴ ይዘገያን እንጂ ፈጣሪ ሁሉንም ነገር ያስተካክላልና በጣም ደስ ይላል። እውነት ደስ ነው የሚለው ስላላወቅሽኝ ነው ያቺ የምትፈልጊያትን ትንሿን አሴትን መዋኔሽ ስላላወቅሽ እኮ ነው። አሴትዬ እኮ እናትነት እኮ እንደዚህ አይደለም። ልጅን ማወቅ እኮ ሁሉ ነገር ማወቅ ያስፈልጋል። አፍሽ ነው እንጂ ማይናገሩ ውስጡሽ እኮ ያውቃል። እማዬ እነ እኔነ ስቀርቢ እየራቆሽ እንደዚህ ያደረግኩሽ እራስሽን እንዳትሆኝ ያደረኩሽ እኔ። አንድ አስዋት በይ። አይደለም እናትነት ማለት እኮ አይደለም ለወለዱት ልጅ የባዳም ልጅም እኮ ትናንትና እኮ አልፏል። ደግሞ ነገ የበለጠ ነገር ይመጣል። በቃ ያሉ እየተለቀኩ እንግዲህ ደውለችለት እንደሆነ እንግዲህ ደወለችለት። በጣም ስደውልለት ተነስቶ ሄሎ እርግብ አለው። ሰላም ነው። በጣም ፍቅር አንፋቆታን ማለት ነው። በጣም እጅግ ማለት ነው። በጣም በጣም በጣም በጣም ደስ የሚለው ነገር ፍቅር አንፋቆታን ዘርጋችበት። ምንድን ነው ያለችው? እኔ እሷን ብዬ ሶች እኔ እንትን ትልቅ ነው። ይህማ ፍጡም አይሆንም። አታድርምርክብ አታድርግም ርክብ ብላት ይላታል ማለት ነው። እንግዲህ አንዳንዴ ወደ ፈጣሪ የሆነ ነገር ችግር ሲደርስብን ወደ እግዚአብሔር መሄዱ በጣም አሪፍ ነው። ሂዶ እየጸለኝ ነው ማለት ነው። እንግዲህ ና ዝቅ ብላ ተሰስቃ እየለቀሰች ነው ማለት ነው። በጣም ደስ የሚለውና ቆንጆ ነገሩ ደስ ይላል። እውነት ለመናገር የሚያገርም ዋው ዋው ነው፣ ዋው ነው እውነት ዋው ነው። አንዳንዴ ወይኔ ድሪ ብላ እያለቀሰች እንግዲህ ይሃና አባት ደግሞ አጠገቧ ሆኖ አጠገቧ ሆኖ እያዳመጣት ነው የሚገርመው ነገር እሷ ግን ነው እንግዲህ ስቅስቅ ብላ እያለቀሰች ነው እያለቀሰች ነው ማለት ነው። እሱ በጣም እያየት ነው ማለት ነው። እንዴ አባዬ! ውይ እኔ ልጅ! አባዬ መቼ መጣ? ምን ሆነሽ ነው የምታለቅሽው? ቆይ መቼ ነው የመጣው? አሁን ነው የመጣሁት። ምን ሆነሽ ነው የምታለቅሽው? በጣም ደስ ብሎኝ ነው። አልመሰለኝ፣ ማንዬ። እውነቴን ነው አባዬ፣ በጣም ደስ ያለኝ። ምን ተገኝቶ የእኔ ልጅ? አባዬ እሱን አጠይቀኝ

በጣም አባቴ እንዴት ያን ይሄን ያህል ቸር የሆነው እሺ ጠይቂው። በጣም አባዬ ደሞ እኮ የሚሰጠን ነገር ብዛቱ አባዬ በጣም ይወደናል። አየውልሽ እኮ አባቴ ምንም ነገር አጠየቀኝ? ምን ባደርግሽ ይሻለኛል? አባዬ ሙት እውነቴን ነው እና ደስታውስ ቢሆን ለምንድን ነው የማይናገረኝ የማንኛ አባዬ

እንግዲህ በመሀል ገብታብኝ ነው። በጣም ይከርታ አልቆርጠውም። በመሀል ስለገባችብኝ ነው እንጂ ከበጣም ደስ የሚል ነገር ነው። ሁሉንም ነገር አስታወሰች ማለት ነው ሜላት። እንግዲህ አሁን እንግዲህ ጣላቷን ታውቃለች ማለት ነው። ጣላቷን ጥርጥር አድርገን እንዴት ነሽ ልሆን እንዴት ነሽ ስላላለች፣ አት ነግራት አት ነግራት። እንዴት መጣሽ፣ እንዴት መጣሽ ማለት ነው። አማርኛ ኮሪያ ወረት በታክሲ ነው ሌላ በምን እመጣለሁ? መኪና ካልሆነ የለኝም። ጥሩ ቀልደኛ ወጥቶ ሻምባቶሽ። እውነቴን እኮ ነው መኪና እንደሌለኝ ታውቂ አይደል። እንደሱ ማለቴ ሳይሆን ወደዚህ ቤት እንዴት መጣሽ ነው ያልኩሽ። ምን ነው መምጣት አልነበረብኝም ማለት? እኔ እንደዛ አላልኩ። ታዲያ ምን ነው ያልሽ? ግራ አጋባሽ፣ ከባሽኝ። እኮ አማርኛ ጠፍቶብሻል እያለሽ ነው። ጥያቄሽ ሁሉ ግራ የሚያጋባውና መስማት የምትፈልጊውን ስለማልነግርሽ ይሆናል። እኔ መስማት የምፈልገው ምንድነው? የምትፈልጊውንማ፣ አንቺ ነሽ የምታውቂው። ላት ዛሬ ግን ደህና ነሽ? ደህና አልመስልም። እኔ ምን አውቃለሁ። ጭራሽ የባሰብሽ ነው የሚመስለው። እብድ መሰልኩሽ አይደል? እኔ እንደዛ አላልሁ። አንቺን ተጫወች፣ እኔ አረፍ ልበል። አንቺን ብዬልኝ፣ አማንካ ነው የምትጫወት። ብቻሽ ተጫወች። ምን ትሆኛለሽ? ልጅቷ ዛሬ መሆን አለች ባዩሽ። ምንም አልሆኑሽኝ፣ አላስፈለግሽኝም ውዶቼ እንግዲህ የዛሬ ቪዲዮዎችን ይህን ይመስል ነበረ። በጣም አሪፍ ቆይታ እንዳደረን እንዳቆያችሁ ተስፋ አደርጋለሁ። በቀጣይ ደግሞ ቀጣይ ክፍል እንደነሳ መመጣ መልካም ጊዜ ከማለቴ በፊት የዚህ ቻናል አዲስ ከሆናችሁ ከታች ያለችኋል የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮመንት፣ ሰፖርት አድርጎ ውዳቸውን ላከብራቸዋለሁ። አይ ላቭ